ሰላም ሰላም፣ እንዴት ናችሁ ቤተሰብ? ሁሉም አማን ነው? ዛሬ ደግሞ በአዲስ መረጃ ተመልሻለሁ። ብዙዎቻችሁ ኮንዶሚኒየም ቀረ ወይ፣ እንዴት ሆነ፣ እንዴት እናድርግ የሚል መረጃ እንድነግራችሁ ስጠይቁኝ ነበረ። ዛሬ የአዲስ አበባ ከተማ አስተዳደር ቤቶች ልማትና አስተዳደር ቢሮ የለቀቀውን መረጃ ልንገራችሁ። ምንድ ነው የሚለው? ከ41 ሺህ በላይ የመንግስት ሰራተኞችን የቤት ባለቤት የሚያደርግ የመግባቢያ ስምምነት ሰነድ ተፈረመ ነው የሚለው። የአዲስ አበባ ቤቶች ልማትና አስተዳደር ቢሮ እና የኢትዮጵያ ንግድ ባንክ ከ41 ሺህ በላይ የሚሆኑ የመንግስት ሰራተኞችን የቤት ባለቤት የሚያደርግ ስምምነት ሰነድ ነው ዛሬ የፈረሙት። በስምምነቱ ወቅት እንደተገለጸው ቀድመው የተደራጁ መምህራን በመሆናቸው እድሉ ቅድሚያ ለመምህራን ይሰጣል ተብሏል። ክብርት ቅድስት ወልደ ጊዮርጊስ የቤቶች ልማትና አስተዳደር ቢሮ ኃላፊ በስምምነት ፊርማው ወቅት እንደገለጹት ቤት የሌላቸውን የመንግስት ሰራተኞች ቤት ባለቤት ለማድረግ ከዚህ ቀደም ከተማ አስተዳደሩ በርካታ ቤቶችን ገንብቶ ማስተላለፉን ገልጸው ይህ መርሃ ግብር የመንግስት ሰራተኛው 25 በመቶ እንዲቆጥብና ባንኩ 75 በመቶ ብድር በማመቻቸት በ20 ዓመት ከፍሎ የሚጨርሰው ነው ብለዋል። በተለያዩ አማራጮች በሚገነቡ ቤቶችና ከተማዋን ከማልማትና ስማርት ሲቲ ለማድረግ በሚደረገው ጥረት የኢትዮጵያ ንግድ ባንክ እያመቻቸ ባለው ብድር ኃላፊዋ በከተማ አስተዳደሩ ስም ምስጋና አቅርበዋል ይላል በስምምነት ፊርማ መርሃ ግብሩ የአዲስ አበባ ቤቶች ልማትና አስተዳደር ቢሮ የኢትዮጵያ ንግድ ባንክ ንግድ ባንክ የአዲስ አበባ ከተማ አስተዳደር ትምህርት ቢሮ፣ እንዲሁም የአዲስ አበባ መምህራን ማህበር አመራሮችና ሌሎች ጥሪ የተደረገላቸው አካላት የተገኙ ሲሆን በጉዳዩ ዙሪያ ለተለያዩ ሚዲያዎች ጋዜጣዊ መግለጫ ተሰጥተዋል ይላል። እንደምታዩት ያው እንግዲህ ቢሮ የቤቶች ቢሮ ኃላፊዋ ቅድስት ወልደ ጊዮርጊስ አለች። የንግድ ባንክ ፕሬዚዳንት አቤሳኖ አለ። የትምህርት ቢሮ ኃላፊው ዘላለም አለ። እነዚህ ናቸው። በአጠቃላይ ጠቅለል ሲደረግ ከአርባ አንድ ሺ በላይ በአዲስ አበባ ውስጥ ያሉ የመንግስት ሰራተኞች የቤት ባለቤት ያደርጋል ነው ያሉት። ለመምህራን ቅድሚያ ይሰጣል ነው ያሉት። የኢትዮጵያ ንግድ ባንክ ለቤቶቹ ግንባታ የሚሆን አንድ መቶ ሀያ ቢሊዮን ብር አዘጋጅቷል። የመንግስት ሰራተኞች 25 በመቶ የሚቆጥቡ ሲሆን ባንኩ 75 በመቶ ብድር በማመቻቸት በ20 አመት ተከፍሎ የሚያልቅ ይሆናል። የኢትዮጵያ ንግድ ባንክ ለቤቶቹ ግንባታ ወጪ 75 በመቶ ብድር ለማህበራቱ የሚለቀው ማህበራቱ 25 በመቶ ሲቆጥቡ ነው። ቤቶቹ በሶስት አመት ውስጥ ይጠናቀቃሉ ተብሎ ይጠበቃል የሚሉ ዋና ዋና ጉዳዮች እና ሌሎችም የያዘ ነው ይላል። እንግዲህ እንደምታዩት የ ምናልባት የቤቶቹ ዋጋ፣ የካሬ ዋጋ እዚህ እንደምናየው ነው። የካሬ አማካይ የካሬ ዋጋ ተብሎ የጊዜያዊ ዋጋ ነው ይሄ። 35 ሺህ ብር በካሬ ተብሎ የተቀመጣለ። ከዛ እንግዲህ በካሬ በምትመዘገቡት የቤት አይነት የካሬ ዋጋ ማባዛት ነው የሚሆነው። ምናልባት ይሄ ሊቀየር ይችላል፣ ምናልባትም ሊጨምር ይችላል። ይሄ ነው ምናልባት ግን፣ አሁን ይሄ ለመንግስት ሰራተኞች ሞር ለመምህራን ተባለ እንጂ በቀጣይ አመት ምናልባትም ብዙ ግንባታዎች ሊኖሩ ይችላሉ የሚል ያልተረጋገጡ መረጃዎች አሉ። እነሱ ሲረጋገጡ ኮንክሪት የሆነ ማስረጃ ሲገኝ መረጃውን የማደርሳችሁ ይሆናል ማለት ነው። ዛሬ ያለኝ መረጃ ይሄ ነው። በሌላ መረጃ እመለሳለሁ። በባይ